ሰላም ቤተሰብ እንዴት ናችሁ? ዛሬም እንደተለመደው በሚገርም ቪዲዮ ተመልሼ መጥቻለሁ። ዛሬ አንድ ቦታ እንሄዳለን። አሁን አልነግራችሁም ቦታውን፣ ሰርፕራይዝ ነው። ፀሐይዋ ነዋት፣ እንደምታዩት ያበደ ነው። አየሩ ደስ ይላል በጣም። አብራችሁን ቆዩ። ሰብስክራይብ ያላረጋችሁ ሰዎች ሰብስክራይብ አድርጋችሁ ተከታተሉኝ። አብረን እንሂድ ማፑ ላይ እንዳያችሁትኝ እዚህኛ ከምንኖርበት ከኖርዝቫን እስኳንሽ ለመድረስ 59 ደቂቃ ይላል እና 59 ደቂቃ መንገድ ነው ማለት ነው። እስቲ የሄድን አብዛኞቻችሁ እንደምታውቁትኝ ሰሞኑን ዳይት ላይ ነበርኩኝ እና ለአንዱ ከአንድ ሳምንት ያክል ዳይት እያረኩ ነበረ። በጣም አሪፍ ውጤት ነው ያመጣሁትኝ፣ ብዙ ኪሎን የቀነስኩትኝ ቪዲዮን አይታችሁት ከሆነ ቲክቶክ ላይ እና በጣም አሪፍ ለውጥ አለኝ። ለዛም አሁን ትንሽ ለአንድ ሳምንት ምናምን ትንሽ ረፍት ለማድረግ አስብ ያለውና ለዛ ነው ዛሬ እንደዚህ ወጣ ለማለት የሚያሰብ ነው። በዛው መዝናናት የፈለግኩትን መብላት ስለሚችል ነው። ለውጤን ምናምን ይሄ ዲቴሉን ነገር ማወቅ የምትፈልጉ ሰዎች ኮመንት ላይ ጻፉልኝና ሌላ ቪዲዮ ሰራላችኋለሁ እዚህ ዩቲዩብ ላይ ቫንኮቨር ተነስተን እዚህ ስኳሚ ሻነን ፓርክ ለመድረስ አንድ ሰዓት ነው የተጀብን። እሺ እንዳያችሁት ሻነን ፎል ደርሰናል። ከአንድ ሰዓት ድራይቪንግ በኋላ ነው የደረስ ነው። ውስጥ ያለው ነገር ደግሞ ምን እንደሚመስል እስቲ ገብተን እናያለን። በጣም ነው የሚያምረው፣ አረንጓዴ ነው ምናምን ደስ ይላል ያለው ነገር። እስቲ ውስጥ ደግሞ ምን እንዳለ ሰርፕራይዙን ገብተን እናያለን። ተከታተሉኝ። ዋው እዚህ ሰዎች እነዚህ እንደ ካምፒንግ ነገር እቃ ምናምን ምናምን ይዘው መጥተው ያው እዚህ ምግብ ያዘጋጃሉ ምናምን። ይሄ ፋሚሊ ታይም ደስ ይላል። በጣም ያምራል። በጣም ብዙ ሰው ነበረ እሁድም ስለነበረ የማአት ሰው ነው ያለው። ፓርኪንግ ራሱ ስንት ጠብቀን ጠብቀን በስንት መከራን ያገኘ ያገኛ ነው፣ ግን ደስ ይላል ቦታው አሪፍ ነው እንደምታዩት እስቲ ወደ ውስጥ እየገባን ነው። ውስጥ ያለውን ነገር ደግሞ በደንብ እናያለን። እቺን ቦታ ኢንተርኔት ላይ ቻት ነበረ። አሁን በጣም ያምራል። ሰርፕራይዝ ነው ወዳልኳችሁ ቦታ እየሄድኩኝ ነው። ትንሽ ዳገት ናትኝ እና በጣም የሚያምረው ከዚህ ራሱ ሲታይ በጣም ያምራል እና አሁን ሰርፕራይዙን ለማየት ዝም ብላችሁ ብቻ ተዘጋጁ። ሰብስክራይብ ያላረጋቸው ሰብስክራይብ አድርጉ። አዲስ ቪዲዮ ስለቅ እንዲደርሳችሁ የደወል ምልክቷን ተጫኑ። ያው ከስሙ እንደምትረዱት ምን አይነት ቦታ ልንሄድ እንደምንችል እንችል ገምታችኋል ብዬ ተስፋ አደርጋለሁ። እስቲ አሁን እዚህ ጋር ያለውን ነገር ከዚህ ጀምሬ ላሳያችሁ። ድምፁ ደስ አይልም እዛ ጋር የወላችሁ ባለቤቴና ልጄ ቀድመውኝ ሄደዋል ዩዴ እንዴት እንደሚያምር ላሳያችሁ። ፎሉ ከዚህ ጋር በደንብ ይታያል። ሩቅ ነው ያለው ግን፣ እስኪ አቅርቤ ላሳያችሁ ዩቲን እንዴት እንደሚያምር! ሚያም፣ በጣም ሩቅ ነው ያለው። ካሜራውን አቅርቤው ነው እንጂ በቃ ቦታው በዛ ላይ እንዴት ያምራል

ሩቅ ነው ያለው እንትኑ ኮሉ የሚነሳው በጣም ሩቅ ነውና ከዛ ከተራራ ውስጥ ነው የሚጀምረው ኮሉ። ሰብስክራይብ አድርጋችሁ ነው ግን የምታዩት። ሰብስክራይብ ያላረጋችሁ ሰዎች ፕሊዝ ሰብስክራይብ አድርጉ፣ ለእኔም ይጠቅመኛል። ላይክ ኮመንት አድርጉልኝ። በቪዲዮ ላይ ላይ ያላችሁን አስተያየት ደግሞ ጻፉልኝ። ምን ለማስተካከል እንዳለብኝ ምን ማድረግ እንዳለብኝ የት እንደሚሄድ ኤኒቲንግ ሀሳብ አስተያየታችሁን ጻፉልኝ። እና ሰብስክራይብ ያላደረጋችሁ ሰዎች ሰብስክራይብ አድርጉና ተከታተሉ። ዋው! በጣም በጣም በጣም ነው የሚያምረው። በጣም በዛ ላይ ውሃው ነጭ ነው፣ ወተት ነው የሚመስለው። ዋው! ዋው! ፖሉን እንደወደዳችሁት ተስፋ አደርጋለሁ። አስባችሁታል። አሁን እዚህ ጋር ቆንጆ ፎቶ የሚያነሳችሁ ሰው ቢኖር የሚገራርም ፎቶ ነበር የምንነሳው፣ ግን ማንም የለም። ባለቤቴ ማማን ይዟታል። ስለዚህ ፎቶ ማንሳት አልቻልም። ራሴን እንደዚህ ያረፉ ቪዲዮ ቀርጻለው ማለት ነው። ከጀርባዬ እዚህ ጋር የሚገርም ፖል አለ። እስቲ ቦታውን ከወደዳችሁት ላይክ አድርጉልኝ እና ቀጣይ ደግሞ የት እንደሄድ እንደምትፈልጉ ጻፉልኝ። ሀሳብ አስተያየታችሁንም በዛው ጻፉልኝ። ሰብስክራይብ ያላረጋችሁ ሰዎች ደግሞ ሰብስክራይብ አድርጉ። እስኪ ሌላ ሌላ ደግሞ ምን እንዳለ ዞር ዞር እያሉ ላሳያችሁ። በዚህ ጋር ሰዎች ፋሚሊ ምናምን ሆኖ ሀይኪንግ ይሄዳሉ። በዚህ ጋር ረጅም ነው በጣም ተራራው። ና ላይ ድረስ እንሄድ ይቻላል። እኔ ግን ያው አቅም ስለሌለኝ እንደዚህ አይነት ነገር ብዙም አልዳፈርም። እዚህ ድረስ መተል ፎሉን ታየ ነው። ራሱ በጣም አሪፍ ነው። ቪዲዮን ወዳችሁታል ዳትታል ብዬ ተስፋ አደርጋለሁ። ቅድም ስወጣ ጊዜ ዳገት ነበረና ምንም አልታወቀኝም ነበረና፣ አሁን አንድ ሚስጥር ልንገራችሁ። አሁን ባለቤትና እና ልጅ ታች ናቸው ያሉት ጥለው ሄደዋልና፣ እንደዚህ ቁልቁለት መውረድ በጣም ነው የምፈራው እና ይሄን መንገድ እንዴት አድርጌ እንደምወርድ አላውቅም። በጣም ነው የሚያስፈራው። እስኪ ልሞክር ወይ እኔ በስመ አብ ሲን ቅድም ዳገት ስለነበረ ስወጣ አልታወቀኝም ነበረ። ግን እኔ በጣም ነው የምፈራው ብታዪው፣ ቁልቁለት መውረድ ወይ እግሬ ሽርትት እሚል ነው የሚመስለኝ በቃ ለዚህ ጌታ፣ እንዴት እንደሚያስፈራ። ወይ ሰው እራሱ ደግፎ የሚያወርደኝ ባገኝ ደስ ነው የሚለኛው በዚህ እንደ እኔ እስቲ እንደዚህ የምትፈሩ ሰዎች፣ ቁልቁለት የምትፈሩ ሰዎች ምናምን እስኪ ፍርሃታችሁ ጻፉልኝ። እስቲ ምንድን ነው የምትፈሩትኝ እናንተ? እኔ እንደዚህ ቁልቁለት መውረድ በጣም ነው የሚያስፈራኝ። ወይ በስመ አብ፣ እንዴ ገና ነው እንዴ? ቅድም ሰውጣ ምንም አልታወቀኝም ዳገት ስለነበረ ነው መሰለ። በዛሬ ክፍት ጫማ ነው አድርጌ የመጣሁት? ታርፍ ያለው እንደምንም ወርጃለሁ አይለምደኝም ከአሁን በኋላ ሰው በሌለበት ጭራሽ ነው የማልሞክረው በስመ አብ እንዴት እንደሚያስፈራ ዋው እዚህ ጋ ደግሞ ያምራል በጣም እስኪ እንዴት አርጌ ልግባና ላሳያችሁ ዋው ይህ ውሃው በጣም ንጹህ ነው ሲያምር እዚህ ሀገር ፀሐይ ሲወጣ ምናምን በጣም በቃ ብርቅ ነው የሚሆንባቸውና ሰው ሁሉ በቃ በፀሐይ ሲሆን መንገድ ላይ ምናምን ሁላ ተኝቶ ልታገኙ ትችላላችሁ። እኛ ማማ እነዛውና እዛ ጋር የውሃው ንጻት ምናምን በቃ ከአየሩ ጋር ከድምፁ ጋር ምናምን በጣም በጣም ነው ደስ የሚለው ያምራል በጣም የተፈጥሮ ነገር በጣም ነው የምወደው በቃ እንደኔ የተፈጥሮ ነገር ደስ የሚላቸው ውይ፣ ውሃው በጣም ነው የሚቀዘቅዘው። እንደምንም ብዬ እዚህ ድረስ መጥቻለሁ። በኋላ እንኳን ያስፈራሉ። ሲመጣ ምግብ ይዞ ምንጣፍ ምናምን ይዞ፣ እንደዚህ ፋሚሊ ሆኑ ተዘጋጅቶ ምናምን ነው የሚመጣው ና እኛ አጋጣሚ ዝም ብለን በቃ ለማየት ብቻ ስለሆነ የመጣ ነው፣ አልያዝንም ነበር ምንጣፍ። ያው ከመኪና ከኋላ የነበረው ምንጣፍ፣ የመኪናውን ምንጣፍ አውጥተን አሁን እዚህ ሳሩ ላይ ልናነጥፈው ነው። አጋጣሚ ደግሞ ዮገርት ምናምን ይዘን ነበር። ያው ባለን ዘና እያልን ነው ማለት ነው። አጋጣሚ ስለሆነ ተዘጋጅተን አልነበርም የመጣ ነው። አሁን ያው የማማን እቃ ምናምን ከመኪና ውስጥ ያወረድኩኝ ወደ እነሱ ጋር እየሄድኩኝ ነው። ተከታተሉኝ። እቤት ውስጥ ያሉ ነው የሚመስለው። በቃ ምግባቸውን እየሰሩ ምናምን በቃ ሲያምር የሆነ የፋሚሊ ፕሌስ ነው። ቦታው ራሱ በጣም ያምራል። አያቻችሁ፣ በጣም የሚያምረው። ኔክስት ታይም በደንብ ተዘጋጅተን ከፋሚሊ ጋር እስቲ ተመልሰን እንደምንመጣ ተስፋ አደርጋለሁ። ቻናም ፓርክ የነበረን ቆይታ ይሄንን ይመስል ነበረ። ሀሳብ አስተያየት ያላችሁ ሰዎች ኮመንት ላይ ጻፉልኝ። አሁን ደግሞ ምግብ ለመብላት ወደ ስኳሚሽ ወደ ከተማው ወደ ውስጥ ወደ ከተማ ውስጥ ምግባ ና ስ የሚበላ ነገር ፈለግ ፈለግ እናድርግ ተመልሼ እመጣለሁ እኔ ወደ መንገዳችን አሁን ዋና ከተማ ውስጥ ገብተናል እና እዚህ ጋር ምንድነው ሳሙራ ሱሺ የሚባል ቤት አግኝተን ሱሺ ቤት ነው። ወደዛ እየገባን ነው። ይሄ ደግሞ ድምፁ ምንድን ነው? ወደ ውስጥ እየገባን ነው። አብራችሁ ይቆዩ። ሰብስክራይብ ያላረጋችሁ ሰዎች ሰብስክራይብ አድርጉ። አንተንም እበላሃለሁ። እንተንም

እሺ ምግባችንን በልተን ጨርሰን ወተናል፣ እና በጣም ነው ደከመኝ እና ልንመለስ ነው። በስኳሚሽ የነበረን ውሎ ይሄን ይመስል ነበረ። በቀጣይ በሌላ ቪዲዮ እስክንገናኝ ድረስ ሰብስክራይብ ያላረጋችሁ ሰዎች ሰብስክራይብ አርጋችሁ፣ አዳዲስ ቪዲዮ ስለቅ እንዲደርሳችሁ የደውል ምልክቷን ተጫኑ። በጣም ደክሞኛል፣ ለሁን መኪናው ውስጥ ለጥ ብዬ መሄድ ነው የምፈልገው። በቀጣይ በሌላ ቪዲዮ እስክንገናኝ ድረስ ቻው ቻው። ሰላሙ ባይ አንተንም እበላሃለሁ። አንተንም እበላሃለሁ። እናንተንም እበላችኋለሁ።